ሳውዲ አረቢያ የውጭ ዜጎች አገሯን ለቀው እንዲወጡ ያስቀመጠችው የጊዜ ገደብ ለተጨማሪ አንድ ወር ተራዝሟል። የኢትዮጵያ መንግሥት ዜጎች እድሉን እንዲጠቀሙ ጥሪ ያቀረበውም ይህንኑ መነሻ በማድረግ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ያብራራሉ። ለኢትዮጵያ መንግሥት ከዚህ በላይ ትልቅ ብሔራዊ ጉዳይ የለውም። ዜጎቻችን ይህንን እፎይታ ጊዜ መጠቀም አለባቸው። ለሁሉም ነገር መጨረሻ ይኖረዋል። ገደብ አልባ የሆነ የእፎይታ ጊዜ ሊኖር አይችልም። ከተለያዩ መስሪያ ቤቶች የተውጣጣ ኃይል አቋቁሞ እየተንቀሳቀሰ ያለው የኢትዮጵያ መንግስት ከዚህ በኋላም በርካታ ዜጎች እንደሚመለሱ ተስፋ አድርጓል። በቦሌ አውሮፕላን ማረፊያ የሚታዩ የእቃ ማስቀመጫ ድንኳኖች፣ ክሊኒኮችና ሌሎችም በዚህ ግብረ ኃይል የሚካሄዱ ዝግጅቶች መሆናቸው ተገልጿል። የወጣቶችና ስፖርት ሚኒስቴር የፕሮቶኮል ኃላፊና የግብረ ኃይሉ አባል አቶ መላኩ ተሰማ ለአሜሪካ ድምጽ እንዳሉት እስካሁን ወደ ሰባ ሺህ የሚደርሱ ዜጎች ገብተዋል። የእኛ አገር ዜጎች ቁጥራቸው 500 የሚጠጋ የመኖሪያ ፍቃድ የሌላቸው አካላት ዜጎቻችን አሉ። በአጠቃላይ በህጋዊ መንገድ በራሳቸው ቲኬት ቆርጦ የመጡ ሊሴ ፓሴ ሲወስዱ ተመዝግበው አዋጁን ተከትሎ የመጡ ኢትዮጵያውያን ቁጥር በኢሚግሬሽን በኩል ያለፉ ከ ሰባ ሺህ የሚጠጋ ሰው እንደመጣ ነው እኛ ጋር ያለው መረጃ። ይህም ሆኖ ግን የተራዘመውን የጊዜ ገደብ የማይጠቀሙ ዜጎች እንደሚኖሩ ተሰክቷል። በቅርቡ የተመለሱና በግብረ ኃይሉ በተዘጋጀው ማቆያ የሚገኙ አንዳንድ ኢትዮጵያውያን አስተያየትም ይ እንኑ ስጋት ያጠናክራል። ሳውዲ አረቢያ አባ አሪሽ በተባለ ስፍራ በሆቴል ጽዳት ስራ ላይ የቆየችው ደስታ ገብረ ሐዋርያ እንደምትለው እህቷን ጨምሮ መምጣት የማይፈልጉ ሰዎች ታውቃለች። ስንገባ ምንበላልን፣ ምንጠጣለን ብር የለም ምናምን ይላል። ሁለት አመት አንድ አመት መስራት አለብኝ ካሰራ እንሄዳለን ያሉ እኔ እንኳን ምንም ብር የለኝም። በቃ ሁሉም ተውቼ ሀገሬ መግባት ይቻላል ብዬ መጣሁ። የሄዱበትን እዳ ስላልከፈሉ ነው። ምን እንሰራለን፣ ምን እንበላለን ገብተን የሚሉት። አዎ ብዙ ሰ አለ። ከዛ ህጁ እዳ በዛ ደግሞ በኢትዮጵያ አምሳ ሺህ ብር ስሳ ሺህ ብር አለ እና በቃ እንሄድም ያለ ነው። እኔ እግዚአብሔር ይመስገን እዳ ብቻ ነው የጨረሽኩ አስር ሺህ በሪያል ማለት ነው። እነሱ መምጣት ያልፈለጉት አሁን ስላልጨረሱ ነው። ኢትዮጵያውያኑ እዳ መክፈል ያልቻሉት በቂ ገንዘብም ያልቆጠቡት በዚያ ያሉ ሁኔታዎች አገራቸው እያሉ ከተነገራቸው የተለዩ በመሆናቸው እንደሆነ ተመላሾች ያስረዳሉ። ላለፉት አራት ዓመታት በዚያው በሳውዲ አረቢያ የቆየችውና በሰው ቤት ተቀጥራ የሰራችው ሌላዋ ተመላሽ ሀዋ መሐመድ ይሄንን ሀሳብ ካንጸባረቁት አንዷ ናት። እንደጠበኩት አይደለም። ምን ነበር የጠበቅሽው? አንቺ ምን አገኘሽ? ጥሩ ነገር ነው ብዬ ነበር የጠበኩት። እንደጠበኩት አይደለም። ናፍቆት አለ። ያኔ የአረብ ጨዋታ ምናለ አለምን አለ። ጥሩ አይደለም። በርካታ ዜጎች በተለያዩ ምክንያቶች ባይመለሱና የእፎይታ ጊዜው ቢጠናቀቅ የሳውዲ መንግስት ወደ አስገዳጅ እርምጃ ሊገባ እንደሚችል ይገመታል። በግብረ ኃይሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ተወካይ የሆኑት አቶ አስመላሽ ገብረ ህይወት ይህንኑ ስጋት ያብራራሉ። የመጨረሻ ጊዜ ገደብ ይመስለኛል። ስለዚህ አንድ መንግስት እጉስ ካለቀ በኋላ ከባድ ነው። አንደኛ አሰሳ ከቤት ለቤት አዘጋጃለሁ ብለዋል። ሁለተኛ አንድም ንብረት ይዜ የሚወጣ የለም ብለዋል። ይሄ ሆኖ የተገኘ ማለት ነው ሶስተኛ፣ አሸራ ደጋግሞ አንስቶ እንደሚልካቸው አስቀምጧል። ስለዚህ የባሰ ጉዳት እንዳይደርስ ነው ዲፕሎማሲ ጥረቱ የቀጠለ አሁንም ጥረቱ ይቀጥላል እንጂ እንደ እኔ እምነት መጥፎ ይሆናል ግምታል። ዲፖርቱ የሚደረጉ ብዛት ስላለ መንግስት ለከፋው ሁኔታም ቢሆን መዘጋጀቱን እየገለጸ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይሄንኑ ነው የሚገልጹት። ይሄ እፎይታ ጊዜ አልቆ የሳውዲ መንግስት ባስቀመጠው አሰራር መሰረት ወደ መመለስ ከገባ ሊመጣ የሚችለውን ሁኔታ መቋቋም የሚያስችል ጥረት በመንግስት በኩል እየተደረገ ነው። እናም ቀጣዩ አንድ ወር በሳውዲ አረቢያ ከሚገኙ ኢትዮጵያውያን ዜጎች አንጻር እጅግ ወሳኙና ብዙ ስራ የሚጠይቅ መሆኑ ይታያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ